እኔ ልታይባችሁ፣ እኔ ልታያላችሁ፣ ምነው ወንጊ ሰማያት ለሚሄድ መስላችሁ? እንደ ይሄ እኮ የስጋ ጉዳይ ነው፣ የራሳችን የስጋ ፍላጎት እንጂ የነፍሳችን ፍላጎት አይደለም። እኔ ልታይ፣ እኔ ልወግስ፣ እኔ ልሞግስ፣ እኔ ልውደቅ፣ አንተ ዝም ባሽጣ፣ ፍየል አስተያየት ስጡ። በጣም ነው የሚደብረው። ማን ይተነግር፣ አሽቃባጭ ብቻ። እኔ ሞላ አሽቃባጭ ብቻ። እወዳታለሁ እወዳታለሁ ይላሉ እንዴ። ምን ተወዲያ ምን ትወጂያለሽ? አሽቃባጭ እኔ ልታይበት፣ በቃ እኔ ስሜ ብቻ ይጠራበት፣ በዚህ ቲክቶክ ላይ እኔ ብቻ በቃ፣ በቃ፣ በቃ። ተባሉ ተባሉኝ እኮ ምድር ቅንቅና ሙላ ማለት ነው። ታያቸው ባክሽ ነስጣ ግበዋል። እኔ እያንዳንድ ሽልክ ልክሽን እናገራለሁ። እኔ ለማንም አልፈራ ልጅ ነኝ። እኔ ከፈጠረኝ ከፈጣሪ በታች ለማንም አልፈራው ከእናት ከአባት ሌላ ምድራሽ ቀባጮች። የምር በጣም ነው አንዳንድ ሰዎች በጣም ነው የሚያናድር። በቃ እኔ ነኝ ሆ እኔ ነኝ በቃ እኔ ሊታይበት ገባሽ። የእኔ ስም ብቻ ይጠራበት ይ ደግሞ ሰው የሌለበት ቦታ የሰው ስም ለምን ይጠራል? ያለ ምክንያት ሳትደርሽባችሁ፣ አሽቃባጭ እኔ ስድብ ብችል ማለት ነው ከሚዲያ ነው ማጠፋችሁ። ግን ስድብ አልችልም። የምን ላድርግ ትንሽ ሆና። አሽቃባጭ ብቻ ነው ማቀው እሱ ብዙ ከለመድኩኝ ገና ስንት ወር ነው? ስድስት ወር አሽቃባጮችላ፣ አምስት ወር ምን አምስት ወር ነው ግን እንደዚህ አሽቃባጭ ምናምን የምለው ቃላቶች መጠቀም ከጀመርኩኝ ማለት ነው ሶስት ወር ነው። አይ ቲንክ ሶስት ወር ነው። ሶስት ወር በቃ ቆይተናል አሉ ቆዩ አልቆዩም። ይሄ እኮ ምንም ነገር ከምንም ጋር የሚያገናኝ ነገር ትናንት መጠሽ ዛሬ መጠሽ፣ አንቺ ትናንት መጠሽ ተባለች። ይሄ አንዷን ልጅ በጣም ወዳት ሁለት ዓመት ከሰባት ወር ነው ማቃት ማለት ነው። እንደዛ ይናገራሉ። ከአንቺዋ ከአንቺ ይመስላሉ ከኋላ ሌላ ምንድን ነው? እኔስ ይሄም ይሄ ተሆነ እኔ ምን አስጠልቶኛል። ሰባት ወር ሶስት ለምን አንድ የሆኑም አይሆኑም። ተወድርቆ ተወድርቆን ነው ምን አሽከበታችሁ። እኔ ሩታ ወደትኩኝ። ማን ወደትኩኝ? እኔ ነኝ አይደለም። ምሳሌ አንቺ ወደትኩሽ አይደለም በቃ እኔ መውደድ ተግባር ማሳየት ነው እንጂ ከኋላ ሌላ ከፊት ሌላ አይደብርም። በስተሆነ እኔም በጣም አስጠልቶኛል። ወላሂ እኔ እንደዚያ ሲሉ እኛ ሳ ምናምን እያልኩ ነበር። እንደውም ሚያስጣት እያልኩ በጣም ነው የሚያስጠላው። ደግሞ በየትሽ ላይ እኔ እኔ ሊለግስበት ገባሽ በገዛ ስልክሽ እና በገዛ እንተርኔት ላይ ከፍተሽ ተሰጪ ማለት ነው። እኔ ልነግስበት ሃይ ኤቭሪ ኤቭሪ ማምጣት ነበረብሽ። አሽቃባጮች ምን ተፈጠረ? ምን ሆናችሁ ነው አንቺ የሆነ እኔ የሌለበት ቦታ ለምንድን ነው ስሜ የሚጠራው? ሚዲያ ላይ ለምን ለምን የሆነ ቤት ገብቼ እያጋጋልኩ ነበር ሄድበት እያልኩ ኮሜንት የእኔ የተግባር ነው። አትሳቂ፣ የምር ይደርስብሻል። አትሳቂ። እኔ የሌለሁበት ቦታ ስሜ እኔ ሩቴ ማለት ነው። እኔ ትናንትና ብመጣም ኮ ሚዲያ አንቀጣቀጥኩኝ እኮ አንቀጣቀጥኩኝ እረፍት አሳጣውኝ እኮ አቤት ወይ መቅረቢ አቴላ ቦ እፍታ በብ ዳክሊ ሼታ ይጨዋል ድ እና ማለት ነው እና ማለት ራሴየ ዛሬ እውነቱ እውነቱ መናገር አለብኝ። ለምንድን ነው የምታሽቃብጡኝ? ለምን

እረለእዘ፣ ይቺ ናት ማናት? ይቺ ምን ብለሽ ነው ትላንትና ነው የመጣሽው አለችኝ። እኔ ትላንትና በመጣሁ እኮ ተማሪዎች፣ ሁሉም ሰው እየውረድብኝ፣ በምን ለእኔ የምትናገር አንቺ ሌላ መመኬታን ወደ ዛቢያት ምን ብላች ነው እንጂ ማለት የተናገረኝ ትላንትና ነው የመጣሽው አለችኝ። አልፋ ኢንቦክስ ላይ መታ ሆኖ ነው የምትናገረኝ። ስሚ እኔ ትናንትና የመጣሻ ቤት ስገባ ማለት ነው የሰማንያ አምስት አቤት ነው የምትመስለው። እኔ እኮ የአንቺ የልጅ ልጅ ነኝ እኮ አንቺ ቅሌታ ዝሙት እማራለሁ ብለ በኔ ላይ ትናገራለች።

አትሳቂ፣ ይደርስብሻል። አትሳቂ አትሳቂ። እቺ እቺ የንግስ ያለው እቺ እቺ ተናገረችኝ እኮ።

በምንኛ ልጁ አለ ልጁ አሁን ብቻ የሚገለብት ነበረ። እኔ የልጅ እና ስለንኩት ነው እሷ ያመጣው እቺ ኩኔታ። ልጅ አትንኪ፣ ዝም በት። አልነኩዋትም፣ ግን እቺ ፋጥማ እቺ ሆኖ እቺ ትላንትና የወጣሽ ማለች ትላንትና ትላንትና ብመጣ ኮኒ አንቀላቃል ኩኝ ኮሚዲያ አንቀላቃልኩኝ። ብትመጪ አንቺ ቆመሽ ድረሻቸዋል። ትላንት ብትመጪ ተትላንት ወደ ብትመጪ ድሮ የመጡት ምን አደረጉ? ድሮ የመጣሁት እኮ መጨረሻ ላይ ዝሙት ተማሩ እንጂ እኔ ድሮ እኮ መጥቻ አለው። ግን ቲክቶክ ማንዳር አልመጣሁም። እቺ እቺ ግን በነገር ላይ ማለት ነው። ቀይ ተረጋጊ፣ አንዴ ጠይቅሽ። ምን አድርገሻት ነው የሰደበችሽ? ትናንትና መጣሽ መጣሽ ያለችበት ምክንያትስ ምንድን ነው? ምን አድርገሻት ነው? ምን ተናግረሽ? እኔ ምንም አልተናገርኩኝ። አላቃትም። ጸዲ እዚህ ቤት ነበረች ጸዴ ላይ ምን እንደሆነ ተናግሯታል እና እኔ ጋር ነበረች እና ጌስት ስንሰራ እኔ ሰርታችሁ ከጨረሳችሁ በኋላ እመጣለሁ ብላ ወረደች። ከዛም ጌስት ሰርተን እኔ ቤት ገልብጬ አልተመቸኝም ማለት ነው። ከዛ ኢንቦክስ ላይ መታ ትናገራለች። በኮሜንት ላይ ኮሜንቶ ዲሊት አደርጋለሁ። አንቺ እኮ ትላንትና ላይ የመጠሹ በፓንት አለባሽ ላይ ተናግራለች ብለሽ እኮ ነው ተብዬ እኮ ነው በሌላ ምክንያት መሰልሽ እንዴ!